ወይ እናትሽ ተበድራ እየበላይ ነው ወይ ወንድምሽ ጫማ መግዣ የለውም። አንቺ የማንም አሽቃባጭ ሆነሽ አረብ ሀገር እድሜሽን ታቃጣያለሽ። የማንም አሽቃባጭ ሆነሽ የመዳም ቅመሞች የማንም አሽቃባጭ ሆነሽ ማለት ነው። ግን አንቺ ነገ ጧት ከፍቶሽ ሀገር ብትገቢ ወላይ ማንም ዞር ብሎ አያይሽም። እመኚኝ፣ ማንም ዞር ብሎ አያይሽም። አሰላሙ አሌይኩም ረህመቱላሂ ወበረከቱ። ውድ ጓደኞቼ እንዴት ናቸው? ከኔ ጋ ሁሉ ሰላም ነው። ክርስቲያን ጓደኞቼ ሰላም ሰላም ብያለሁኝ። ሰላማችሁ ብዙ ይበርና እስኪ ዛሬ የሆነ ነገር የሆነ ነገር ፌስቡክ ላይ አይቼ ፌስቡክ ላይ አይቼ ገረመኝና እስኪ የሆነ ነገር ላማክራችሁ ወይም ደግሞ እስኪ እንደ ሀሳብ ማለት ነው። እንደ ሀሳብ የመዳም ቅመሞችን ነው የሚመለከተው፣ ሌሎችን እንኳ አይመለከትም። በነገራችን ላይ ልጅቱን ታቋታላችሁ፣ ፌመስናት ያው ስሟን ባልጠቅስም ፌመስናት እና ከአሁን በፊት የአስራ አራት አመት ሊሆና ተደፍራ ምናምን በእርዳታ ምናምን ልታቋት ትችላላችሁ እና ፌስቡክ ላይ የሆነ ቪዲዮ ለቃለች እና ያን ቪዲዮ ምንድን ነው የሚለው፣ ቪዲዮውን ገብቼ ሳዳመጥ ሁለት የመዳም ቅመሞች አለች። ሁለት የመዳም ቅመሞች ዛሬ ሰው ላገኝ ነው የምሄደው አለች። ግን እነሱም ደግሞ የመዳም ቅመሞች ናቸው አለች እና ሁለቱም ውጭ ሀገር አረባት ሀገር ነው፣ የት ሀገር እንደሚኖሩ አለሁ አለም አረብ ሀገር የሚኖሩ የመዳም ቅመሞች ናቸው እና ግፍተሮቼ ነበሩ አለች። አንደኛዋ ግፍተሬ ነበረች ሞኖተሬ ነበረች አለች እና አሁን ባጋጠማት ችግር ድንገት ከአረቦቹ ጋር ተጋይታ ኢትዮጵያ ማታ ነው እና አሁን እኔ እሷ አላገኝ ይሄኩኝ ነው ግን እንደማገኛት አታውቅም አለች እና ወደ ሆቴል እየሄደች እያለ ካላስ ያንን ቪዲዮ እየቀረጸች እየሄደች እያለ አገኘቻቸው ማለት ነው። ስታገኛቸው በነገራችን ላይ እኔ የጠበቅኩት አሁን ወይም ደግሞ የ15 የ16 የ17 እነኝ ገና አዲስ ፍሬሽ አሁን በዚ በኮንትራት መጥተው ምናምን ያሉ አይደለም። በነገራችን ላይ የሴት ትንሽ የለውም፣ አብሶ ደግሞ በስደት የመጣን ልጆች የሴት ትንሽ የለውም። ከዛ እስኪ እንዶ ልጆች ምን አይነት ናቸው ምናምን ብዬ ቪዲዮ ስታይ ቢያንስ ከሰላሳ አመት በላይ የሚሆናቸው ናቸው። ከሰላሳ 30 አመት በላይ የሚሆናቸው ናቸው እና አገኘቻቸው። ከዛ ኮሜንት ላነብ ገባሁ ማለት ነው። ኮሜንት ላነብ ስገባ ኮሜንቱ በሙሉ በጣም ቪው በጣም የታየ ነው ቪው አለው እና ቪዲዮ ኮሜንቱን በዛው ልክ ነው እና መጀመሪያ ቲክቶክ ላይ ባትንጠለጠል ወይም ደግሞ ለአንቺ ሞዴሬተር ወይም ደግሞ ለአንቺ ጊፍተር ባኮን መቼ ስራዋን አበላሽታ መቼ ካላሟ ምናምን ምናምን ምናምን ምናምን ነው የሚሏት ማለት ነው። እንዳለ ኮሜንቱ እንደዛ ነው የሚላት እና በቃ ሳነብ ሳነብ እና ኮሜንት አንብቤ አንብቤ ትክክል ናቸው። ለምን እንደሆነ ገብቷችኋል። አሁን እኛ በመዳን ቤት እየሰራን ቲክቶከር ነን ዩቱበር ነን እንበል። ግን አንዳንዴ እነኝህ ፌመሶች ፌመሶች ቤት ገብቼ አሁን ቲክቶክ ላይ ምናምን ገብቼ ሳይ ይሄንን ተዉት፣ ዩቱብ ላይ ተዉት፣ እንደ ዩቱብ ላይ ራሱ ችግር የለውም። ምሳሌ አንድ ሰው ቪዲዮ ሰርቶ ያንን ቪዲዮ ኮሜንት፣ እንደ ሐሳብ ኦኬ ችግር የለውም። ደጋፊ ማድነቅም ይችላል። ግን ደግሞ አሁን ምሳሌ ስምንት ሰዓት ከሌሊቱ ከሌሊቱ ስምንት ሰዓት ዘጠኝ ሰዓት ስገባ ቲክቶክ ላይ ሁለት ሺህ ሰው ሶስት ሺህ ሰው አራት ሺህ ሰው የሚከታተላቸዋሉ ቁጭ ብለው። እነኛ እነማን ናቸው? የመዳም ቅመሞች ናቸው። ቁጭ ብለው ማለት ነው፣ ላይቭ ላይ ቁጭ ብለው አራት ሺህ አምስት ሺህ የሚከታተላቸዋሉ። እኔ ስምንት ሰዓት ዘጠኝ ሰዓት ሌሊት ተኝቼ እንደገና አራት ሰዓት ተንስቼ ደግሞ አሁንም ቲክቶክ ስገባ ደግሞ አሁንም ላይቭ ጊፍት እየተሰጠው ታይታ ታብታቡ አንድ ሚሊዮን ሁለት ሚሊዮን የሚገባ አለ። ግን ያቺ ሴት ያቺ እንደዚህ እኮ ነው የመጣችው ስራ ላይ ችላ ብላ ስራዋን ችላ ብላ ጊዜዋን አሻምታ እንቅልፏን ትታለሽ ልሽ የዚህን ያክል መጽዋዕትነት የምንከፍል ከሆነ ለራሳችን ዩቱብ ከፍተን ለምን አንሰራም? ለራሳችን ቲክቶክ ከፍተን ለምን ለራሳችንን ቪዲዮ እየሰራን ለምን ታዋቂ አንሆንም ግድ እኮ ስግጥ ማለት አያስፈልግም ግድ ስግጥ ሳይሆን በጣም ብዙ በጣም ብዙ አይዲያ የሚችሉ ልጆች አሉ ግጥም የሚችሉ ዘፈን የሚችሉ ብዙ ወሬ የሚችሉ ሰዎች አሉ ማለት ነው ለምን ለራሳችን አንሆንም ግፍተር የመጣቸው አሁን ቆይ እነፌ መስን ማነው ማነው ግፍተራቸው ማነው ጌም ሲጫወቱ ከታይ ታብታ የሚያደርገው ማነው ከ እኔ ማንም አድናቂ አይደለሁም አድናቂ ማለት ይሄን ሰው ይሄን በሚሰራቸው ስራዎች ምናምን እወዳለሁ ይሄን እኔን አደርጋለሁ እኮ ያለሁኝ ግን ደግሞ የማንም አድናቂ ሆኝ አላሽቀብጥም ማንም ቤኬጄ በእርዳታ በእርዳታ ልረዳ እንደ ዝካ ይሆይ ታብታብና ኮፒ ሊንክሽን ላደርግ ይችላል። ግን ደግሞ ማንም ቤት ታብታብ ሄጄ ማንንም አላሽቃብጥም። እከሌ ብትሰደብ እከሌ እከሌ ብትሰደብ እኔታ ንቄ ሞታለሁ አልልም። እንትናዬ እንትናዬ፣ የእኔ ቆንጆ አገር ድረስ ቁጥራችሁን እየፈለጋችሁ የምትደውሉ አሉ። የምትደውሉ አላችሁ። አታውቋቸውም እኮ። አታውቋቸውም። ግን አላማሽን አላማሽን አላማሽን አላማሽን ረስተሽ ነው አላማሽን ረስተሽ ነው ማለት፣ ወይ አባትሽ በሬ ሸጦ፣ ወይ ወንድምሽ በሬ ሸጦ፣ ወይ ወለት ተበድሮ፣ ወይም ደግሞ ባልሽ ልኮሽ፣ ወይም በሬውን ሸጦ ወይም ተበድሮ ልኮሽ፣ አረባገ አንቺ እዚህ ቁጭ በሽ የከሌ አድናቂ ነኝ፣ ከሌ ከተነካችብኝ፣ የእንትናን ፎቶ ከሌ አንዷን ከተቸ እነሱ ሊፈምሱብን ነው ግን ፎቶ አንተ ዘቀዝቅና በየቲክቶኩ በየምኑ ስረግጭ ታመሻለሽ ታድሪያለሽ። እንቅልፍሽን አተሽ እንቅልፍሽን አተሽ ከስራሽም ተባረሽ። ለምን መስራት ከቻልን ሌሽ ለራሳችሁ ሌሽ ለራሳችሁ የተባሰሩ ሌሽ ለራሳችሁ ለራሳችሁ ሌሽ አኮኑ ለምንድን ነው ለሰው አሽቃባጭ የምትሆኑት? እንደ ማንኛውም አሁን አንድ አርቲስት አንድ አርቲስት አሁን ምሳሌ አንድ አርቲስት አንዱን እወዳለሁ ምሳሌ አድናቂ ነኝ፣ ወይ ደግሞ አንዱ ምጣላው ሊኖር ይችላል። ግን ደግሞ አንዱ ፊልም ሲለቀቅ የዛን የሰውየ ፊልም ቪዲዮ ነው ማየው እንጂ እሱን አንድ ሰው ተቸብኝና እኔ ታንቄ ልሙት፣ በቃ እሱን ከተሰደበ ብዬ እንቧ ዘራፍ አላማዬን እረስቼ የሾሻል ተጠቃሚ የሾሻል ተጠቃሚ አትሆኑ ማለቴ አይደለም። እኔም ሶሻል ሚዲያ ተጠቃሚ ነው። የቲክቶክም የዩቱብም ጀምሬያለሁ። ግን ለሰው አናሽ ቀብጥ፣ ወላሂ ለሰው አናሽ ቀብጥ። በቃ ራሳችንን አስከብረን ካላስ፣ እንደዚህ የሶሻል ሚዲያ ተጠቃሚ ከሆን ለራሳችን እንሁን ምንድን ነው ሄዶ እንደ ዛምቢ ዝፍዝፍ ብሎ፣ ለምንድን ነው ስራ ስራ ስራ ተበላሽቶ ለምን አገር እገባለሁ? ሞለዴተር ሆኜ ዲግፍተር ሆኜ ሌሽ እገባለሁ ሀገር ሌሽ እገባለሁ ሀገር። ኮሜንታቶች ትክክል ናቸው። አሁ ላንቺ ጊፍተር ሆና ላንቺ ሞለዴተር ሆና እሷ ስራዋን አበላሸች ሀገር ገባች። ምን ልረጃ ምን ልጠቅሚያት አሏት። ትክክል ትክክል ናቸው። ኮሜንቱ በሙሉ ትክክል ነው። እሷ ቁጭ ብላ ሆነ ምሳሌ አሜሪካ እሷ ቁጭ ብላ፣ ወይም ኢትዮጵያ እሷ ቁጭ ብላ፣ እሷ ቤት ሄዶ ታብ ታብ እያደረጉ ያደረጉ እሷ ቤት ሄዶ ጊፍት ጊፍት እየገዙ ማለት ነው፣ ጊፍት እየገዙ እየሰጡ ቁጭ አሉ። እንቅልፋቸውን ምግብ ሰርቶ አይበሉ፣ ስራቸውን እያበላሹ። እንደዚህ አይነት ልጆች በጣም ብዙ አሉ። ወንድምሽ ጫማ መግዣቱ